ፕላኔታችን ሰርቫይቭ እንድታደረግ ከፈለግን አንድ ነገር ማድረግ አለብን። ምን ግማሽ የሆነው የእኛ ህዝብ መጥፋት አለ መሞት አለብን። ፕላኔቶቻቸው ላይ ይሄድና ኦቨር ፖፑሌትድ ሆኖ ይህ የህዝብ ቁጥር ከልክ በላይ ወስዶ ፕላኔቱ ከመጥፋቱ በፊት ግማሹን ህዝብ ላጥፋ። በቃ አላማው ይሄ ነው። ሰማያዊ ቀለም ያለው ድንጋይ፣ ስፔስን የሚቆጣጠረው ድንጋይ ይህ የመጨረሻ የነበረችው ስቶን ይችች። ልክ ይህንን ሊወስድ ሲል አቬንጀርሶች እንግዲህ እንደምታውቁ በጣም እንደ ተቋቋሙ ታያላቸው። እንዳይወስድ ማለት በጣም ቻሌንጅ አድርጉ። ይህንን ስቶን እንደወሰደ ስናፕ ሊያደረግ ሲል ቶር ከየት እንደመጣ ሳይታውቅ አቶፍ ኖዌር መጥቶ እነዚህ ኢንፊኒቲ ስቶኖች እሱ እጅ ላይ ከሆኑ አቬንጀርሶች መጥቶ ሊበቀሉት ይችላሉ። እነዚህን ኢንፊኒቲ ስቶኖች በራሳቸው ራሳቸውን በራሳቸው እንዲያጠፋል እንደ ድማሚት አሁን ምድር ላይ ያለውን ህዝብ ሙሉ በሙሉ ያጠፋል። ስለ ኢንፊኒቲ ስቶን ምናምን ማያቅ ሌላ ደግሞ አዲስ ሁሉ ነገር ተፈጥሮ ታኖስ እንደገና እድል አገኘ። ይህንን ጓንትና ኢንፊኒቲ ስቶኖችን ድጋሚ እጁ ላይ የማግኘት እድል እንዳገኘ ታያለ። ጣቶቹን እንደያዙ ታያላቸ። ልክ ስናፕ ሊያደርግ ሲል ስፓይደርማን በዚህ ይዟል፣ አንዱ በዚህ ይዟል። ከምንም በላይ ደግሞ አይረንማን እንደታገለው ታያለች። ረጅም ጣቶቹን ይዞ ይታገላል። ሄይ ጋይስ እንዴት ናችሁ? ቅዱሳላፕ ራማን ፊራንን ዛሬም እንግዲህ ሳምንት ጠብቄ እንዲሁ ጋነበብኩ ታኪስ ሀሳብ ሼር ላድርጋችሁ መጣ ሳምንት አሪፍ እየሄደ ነው፣ ሁሉም ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮችን ላይ ላነሳላችሁ የፈለኩት ሀሳብ ብዙዎቻችሁ እርግጠኛ ነኝ የማርቨል ስቱዲዮ ፊልሞችን አይታችኋል ብዬ አስባለሁ። እና እዛ ላይ ታኖስ የሚለውን ካራክተር ታውቁታላችሁ ብዬ አስባለሁ። ዛሬ እስኪ ስለሱ ካራክተርና ያደረጋቸው ነገሮች ለምን አደረጋቸው ሚሉትን ነገሮች በገባኝ መጠን ትንሽ ትንሽ የኮሚክ መጽሐፍን ሀሳብ ለመውሰድ ሞክርያ ነው። አንዳንድ ቦታ ላይ ትንሽ ለላይ ነገሮች አሉ ግን ምንድን ነው ሀሳቡ? ምን አይነት ሰው ነው? ለምንድን ያደረገው ያደረገው እንግዲህ የዓለምን ህዝብ ለማጥፋ ሰው ምንድም ነው ዓላማው፣ ምን አይነት ሰው ነው የሚለውን ነገር በትንሹ አሳያቸዋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የተገናኙ ሀሳቦችን እንዲህ ደሞ አንዳንዴ አይነት ዓላማ የነበረው ሰው ሆይ በትንሽ ላስሩጣችሁ ሰው። የታኖስ ታሪክ የሚጀምረው እንግዲህ የእኛ ሶላር ሲስተም ውስጥ የእኛ ሶላር ሲስተም ውስጥ ሳተርን የምትባለው ፕላኔት ታውቃላችሁ ብዬ አስባለሁ። ቀለበት ያላት ፕላኔት ማለት ነው። እና ካላት እቺ ሳተርን የምትባለው ፕላኔት ካላት ጨረቃዎች መካከል አንድ ጨረቃ አለ። ያለ እነሱ ሳተርን ነው የራሷ ጨረቃ ያላት። እና አንደኛዋ ጨረቃ ታይታን ትባላለች። እና ታይታን ውስጥ የነበሩ ሰው ዘሮች ናቸው እንግዲህ የእሱ ቤተሰብ የእሱ ዘሮች ከዛ ነው የመጡት። ሰው እሱ የተወለደበት ቤተሰብ ቤተ አባትና እናቱ እንዴት ነው የማይሞቱ ፍጥረቶች ናቸው፣ ሰው ናቸው እንግ እና ማነት ይዞ ጀነቲክሱ ላይ የሆነ አንስቴብል የነበረ ጂን እንደነበር ትረዳላችሁ ከኮሚክ መጽሐፍ ያገኝ የነገብ ሲወለድ

ኪሬስ ነበር በልጅ ልጅ ከልጅ መሽ በጣም ሬስ ነበር ኢንቴሊጀንት ብሪሌት ሜ ነበር ነው። እና በዚህ ልጅነቱ እንዲያደገ ወጣት የሆነ ሲመጣ ሌሎች የማያዩት እሱ ግን የሚያዩ የሆነ መንፈስ እንደነበር ከኮሚክ መጽሐፉ ትረዳላችሁ። እና ይሄ መንፈስ አንዳንዴ ሴት መስላት ስታየው ነበር። በጣም ብዙ ሰው ስለማይቀርበው ይች ከዚህ ሴት ጋር ብዙ ጊዜ ያወራ ነበር። እንደውም ሴቷን ኮሚክ መጽሐፉ የሞትን መቤት ይላታል። ሞት የሚባለው ነገር አካል ለብሶ ሴት መስላት እታየው ነበር። ሌሎች ሰዎች ግን አያትም ነበር። ሰዎች አልኩኝ፣ ሌሎች ፍጥረቶች ግን አያትም ነበር። ታኖስ ብቻ አያት ነበር። እና እንደውም የሆነ ሰዓት ላይ ምን ያህል ሄዶ ነበር መሰላችሁ? ከዚች መንፈስ ፍቅር ይዞት እሷን ኢምፕረስ ለማድረግ የተለያዩ ፍጥረቶችን ይገል ነበር። የሚገለው እሷን ኢምፕረስ ለማድረግ ግን፣ አት ደ ኤንድ ኦፍ ደ ዴይ እሷ ሞት ነች፣ መንፈስ ነች። ምንም ቢሆን ኢምፕረስ አትሆንም። እንደውም አንደ ከስንት አንዴ ሁለት ታወራ እንደነበር ታያላችሁ። በቃ ከልጅነቱ ጀምሮ ይሄ ልጅ የነበረው ኢንቴንሽን ነው በቃ ሞት ላይ ኢንትረስትድ ነው። ያደገበት መንገድ ይሄ ሰው እነሱ የነበሩበት ፕላኔት እንግዲህ እንደሱ ቤተሰብ ሁሉ ረጅም እድሜ የሚኖሩ ማለት የማይሞቱ አይነት ፍጥረቶች ነበሩ። ምን ይሆናል መሰላችሁ የእነሱ ፕላኔት ኦቨር ፖፑሌትድ መሆን ጀመር፣ የህዝብ ቁጥር ከልክ በላይ መብዛት ጀመር። ምን ያህል እንዴት ታውቃላችሁ? እዛ ፕላኔት ላይ ማነው ታይተን የምትባለው ጨረቃ ላይ የነበረው ሪሶርስ ሙሉ በሙሉ ተሟጦ፣ ሪሶርስ መጥፋት የጀመረበት ድርቅ መነሳት የጀመረበት ሪሶርስ ሲመጣ ሲያንስና ደግሞ ድርቅ ሲመጣ ህዝብ እርስ በርስ ይጋጫል ያለችው ነገር ትንሽ ስለሆነች በጉልበት ለመውሰድ ይሞክራል። ይሄ ነገር አደገና፣ እንዴት ነው ፕላኔቷ ለመጥፋት የምትሄድ አይነት ነገር ሆነች። እየጠፋች የነበረችበት ጊዜ ናታኖስ የሚገርም ሀሳብ አመጣ። ለመሪዎቹ ሄዶ ምን አይነት ሀሳብ ነው የመጣው? ፕላኔታችን ሰርቫይቭ እንድታደርግ ከፈለግን አንድ ነገር ማድረግ አለብን። ምን? ግማሽ የሆነው የእኛ ህዝብ መጥፋት መሞት አለበት። እና መሪዎቹ እንደደነገጡ ታያላል አላማው የእሱ ፕላኔት እንዲተርፍ ነው። ዘሮቹ ቤተሰቦቹ እንዲተርፉለት ነው። ለምንድን ነው እንደዛ የምታደርገው ካላችሁ ህዝብ በጣም በዝቷል፣ ሪሶርስ አንሷል፣ ድርቅ እየመጣ ነው። ግማሽ ህዝብ ካልጥፋ መሞታችን መጥፋታችን አይቀርም ይላችሁ። መሪዎቹ ግን እንደውም አባንድ ከከተማው እንዳራቁት ወይ ደግሞ ተሰሚነቱ እንደወሰዱበት እንደገፉት ታያላችሁ። ያለው አልቀረም፣ ፕላኔቱ ኦቨርፖፑሌትድ ሆነ፣ ሙሉ በሙሉ ዲስትሮ ሆነ። እሱ ብቻ ወጣ። ከዛ ማለት እና ያ እልህ አይምሮ ላ በዛ ልጅነት ነው፣ በዛ ወጣትነት አይምሮ ውስጥ ምን ምን እንደመጣ ታቃላችሁ? ዓለም ላይ ያሉትን ፕላኔቶች ሴቭ ማር የተለያዩ ፕላኔቶች ውስጥ የተለያየ እንግዲህ ዩኒቨርሳችን ውስጥ የተለያየ አይነት ፍጥረቶች አሉ። በፊልሙ መሰረት እነዚህን ፍጥረቶች ማዳን አለብኝ። እንዴት ነው የሚያድነው? ፕላኔቶቻቸው ላይ ይሄድና ኦቨር ፖፑሌትድ ሆኖ ይሄ የህዝብ ቁጥር ከልክ በላይ ወስጦ ፕላኔቱ ከመጥፋቱ በፊት ግማሹን ህዝብ ላጥፋ። በቃ አላማው ይሄ ነው። ታኖስ በቃ ፍላጎቴ፣ አላማው መጥፎ ሰው ሆኖ ሳይሆን ግን ሁሉም ህዝብ ከሚጠፋ ግማሹ ይጥፋ ላጎት የተለያዩ ፕላኔቶች ላይ ይሄዳል። ፕላኔቶች ጋር ሲሄድ ግማሹን ህዝብ ለብቻ ይለያቸዋል። ግማሽ አንድ ወደ ግራ፣ አንድ ወደ ቀኝ አድርጎ ግማሹን ያጠፋቸዋል። ግማሹ በህይወት እንዲቀጥሉ ያደርግ። በቃ ፕላኔቱ ሰርቫይቭ እንዲ ኦድ የሚያደርገው ነገር ምን እንደሆነ ታውቃላችሁ? እግ እንዳልኳችሁ ብቻውን ያደገው እንዴት ነው? ስትቀርበው የነበረች ይች የሞት እመቤት የምትባሏ ሴት ነች። እሷም ደግሞ መንፈስ ነች። ከስንት አንዴ ነው የምትታየው። እና አንዳንድ ቦታዎች ላይ አንዳንድ ፕላኔቶች ላይ ሲሄድ አቅም ያላቸው ብሎ የሚያስባቸውን ልጆች እያሳድጋቸው ለራሱ ያሳድጋቸው ነበር። ታያላችሁ፣ በጊዜ ሂደት ወደ ሰራዊትነት ይቀይራቸዋል፣ ግን ያሳድጋቸው ነበር። አሁን አያቸው፣ ፊልሙ ላይ የምታውቋትን ካራክተር የምታውቋቸውን ካራክተሮች ላመጣላችሁ። አንድ ፕላኔት ሄደ እንዲሁ። እና እዚህ ፕላኔት ሲሄድ፣ እዚህ ፕላኔት ላይ የነበሩ ፍጥረቶች አረንጓዴ ነበሩ፣ መልካቸው አረንጓዴ ማለት ነው። እና ሄደ፣ ሰራዊቱን አሰማረ፣ ህዝቡን ወደ ሁለት ከፈለ። ወደ ሁለት ሲከፈሉ አንድ ጩጭ ልጅ ነበር። አንድ ጻ ልጅ ማለት እናትና አባቷ የት እንዳሉ ማታቀ እና ምን ታደረጋለች እየሮጠች ታኖስ ጋር ሄዳ ታኖስን ልትመታው ማለት ነው። የት አሉ እናትና አባቴ ብላ እና ታኖስ እንደወደዳ ታያላችሁ። ኮንፊደንሷ ደስ ይላል እንዳለ እና ወደ ኋላ አዞራት። እናትና አባቷ አጋጣሚ ከሚሞቱት መካከል ነበሩ። እናትና አባቷን ረሸነ ግማሽን ህዝብ እንዳጠፋ ታያላችሁ። ይቺ ልጅ ማለት ካራክተር ጋሞራ የምትባለውን ካራክተር ታውቋታላችሁ ብዬ አስባለሁ። ፕሮናንሴሽን ገሞራ የምትባላት ይቺ ልጅ ከሌሎች ልጆች ይልቅ ለታኖስ በጣም ቅርብ የነበረች ናት። ታኖስን በጣም የሚወዳት ፕላስ ደግሞ ደሊትል ዋን ነው የሚላት እና አንዳንዶች መንብሎ ያስባል ደሊትል ዋን የሚላት እሱ ከሞተ እንደው በተለያየ ምክንያት የሚሞት አይደለም ግን ከተገደለ እንኳን የእሱን ቦታ እንድትይዝ የእሱን ስልጣን እንድትይዝ ያስብ እንደነበር ታያላችሁ። ከሌሎች ይልቅ ያቀርባታል፣ ይወዳታል። እንደዛ ሁሉ ሌላ ደግሞ ኔቡላ የምትባል ደግሞ ሌላ ካራክተር ነበራት። ይቺ ሮቦት የምትመስለው እሷ ሮቦት አልነበረችም። በነገራችን ለገና ስትመጣ ግን ብዙ ጊዜ ከገሞራ ጋር ያፋልማቸው ነበር። እና ዚችኛው ላይ ጠጠር ያለ አቋም ነበር፣ በጣም ብዙ ይቀጣት ነበር። ሁለቱ ይወዳደራሉ፣ ይቺ አረንጓዴ ገሞራ ታሸንፋታ። ስታሸንፍ ይሄ ሰውነቷን ያወጣና በሮቦት ይተካት ነበር። የሆነ የተወሰነ ክፍሏን ያወጣል፣ በሮቦት ይተካታል፣ ያወጣል፣ በሮቦት ይተካታል። ያሰቃያት ነው። ከሌሎች ልጆቹ ይልቅ ከሌሎች ያሳደጋቸው ልጆቹ ይልቅ ሞራ ግን በጣም ይወዳል፣ በጣም ያቀርባታል ሰው አንድ ፕላኔት ላይ እንዲያደርጋል። ሁለት ፕላኔት የተለያዩ ፕላኔቶች ላይ ይሄን እያደረገ ሰውየው ወይ ደግሞ ታኖስ ልበለው ታኖስ ብዙ ዘመን ይቆይ፣ ግን አንድ ቀን ኢማጅን፣ ሁሉም በተለያዩ ፕላኔቶች ላይ የተለያየ ህይወት ያለው ፍጥረት ካለ ሁሉም ጋር መድረስ አይችልም። ለየት ያለ ሀሳብ ይመጣለት። ምን አትሉ ዩኒቨርሳችን ላይ በጣም ፓወርፉል የሆኑ ስድስት ድንጋዮች አሉ። እናንተ አሁን ብዙዎቻችን ኢንፊኒቲ ስቶን ብለን የምናውቃቸው እነዚህ ኢንፊኒቲ ስቶኖች ማለት እንዴት ነው አለ። በምናውቀው በምናውቀው ዩኒቨርሲቲ በጣም ትልቅ ኃይል የነበራቸው ነገሮች ናቸው። እነዚህን ስድስቱን አንድ ላይ ከተጠቀመ የትም ቦታ ሳይድ ካለበት ቦታ ሆኖ ግማሽ የዩኒቨርስን ህዝብ ማጥፋት ይችላል። ግማሽ ጠፋ ማለት ፕላኔቶች መቀጠል ይችላሉ፣ በህይወት መቀጠል ይችላሉ። ለምን ኦቨር ፖፕሌትድ አይሆንም፣ ሪሶርስ አያጥርም፣ ድርቅ አይመጣም። ስለዚህ እነዚህ ስድስት ኢንፊኒቲ ስቶኖችን ይሰበስብና በቅጽበት ግማሽ ያለብን ህዝብ የዩኒቨርስን ህዝብ ለማጥፋት ምናልባት ያደረገውን ነገር ከመናገር በፊት ስለ ኢንፊኒቲ ስቶኖች ትንሽ ነገር ልበላችሁ። ኢንፊኒቲ ስቶን ማለት ብዙዎቻቸው ዶክተር ስትሬንጀር የሚለውን ፊልም ታውቁታላችሁ አይደል? የእሱን አንደኛውን ፊልም አይታችኋል ብዬ አስባለሁ። የሰዓት የሚቆጣጠረው እጁ ላሆን ነገር የሚያደርገው እሱ አጎሞዶ ይመስለኛል ካልሳሳትኝ። እዛ መሃል አረንጓዴ መብራት የምትበራ ነገር አላያችሁም? ድንጋይ። ያቺ ድንጋይ አንደኛው ኢንፊኒቲ ስቶነች። እሷ ጊዜ ወይ ደግሞ ታይምን የምትቆጣጠር ኢንፊኒቲ ስቶነች። ስድስት ኢንፊኒቲ ኢንፊኒቲ ስቶኖች አሉ። እሷን የሚመስሉ ሰው፣ እነዚህ ማለት እንግዲህ ምንጫቸውን ለመግለጽ ያህል ኮሚክ መጽሐፉ ምን ብሎ ይገልጿል መሰላቸው? የኮሚክ መጽሐፎች ላይ እነዚህ ስድስቱ ማለት ዓለም ሲፈጠር የነበሩ ስድስት አማልክቶች ናቸው ይላል የኮሚክ መጽሐፉ። ስድስት አማልክቶች ናቸው። ግን እነዚህ አማልክቶች እንዴት ነው በሰው ቅርጽ በሰው መልክ ምንድን ነው፣ ዩኒቨርሳችን ላይ ሰርቫይቭ ካደረጉ ዩኒቨርሳችን መቀጠል አይችልም። ትልቅ ኃይል ያላቸው ነገሮች ናቸው። ስለዚህ ምን አደረጉ? ይሄን እነሱ ላይ ያለው ኃይል ማኔጀብል እንዲሆን አንደኛ ሁለተኛ ደግሞ የተለያዩ ፕላኔት ላይ ያሉ ፍጥረቶች እንዲጠቀሟቸው እራሳቸውን ወደ ድንጋይ ቀየሩ። ሶ መጀመሪያ አማልክት ነበሩ። በእነሱ አገላለጽ ማለት የሆነ ኤንቲቲ ነበሩ፣ በጣም ትልቅ ኃይል የነበራቸው ኤንቲቲ። ወደ ድንጋይ ተቀየሩ። ለምን? ኃይላቸው ማነጀበል እንዲሆን። ከዛ ምንድን የሚባለው ይሄ የተለያዩ ፍጥረቶች እንዲጠቀማቸው፣ ማለት በሌላ ቋንቋ ማለት ነው እነዚህን ድንጋዮች ስትጠቀሙ እዛ ውስጥ ያለውን የአማልክት ኃይል እየተጠቀማቸው ነው እንደማለት በኮሚክ መጽሐፉ ሴንስ በፊልሙ ደግሞ አይዲዮሎጂ ከመጣችሁ ፊልሙ ላይ ደግሞ ትንሽ ለወጣ ያለ ነገር ታያላችሁ። ፊልሙን ብሎ ይገልጸዋል መሰላችሁ፣ እነዚህ ድንጋዮች ይሄ አለማችን ሲፈጠር እንግዲህ ሳይንስ ቢግባንግ ላይ የጀመረ አለ የሚ ትልቅ ፍንዳታ ተፈጠረ፣ ከዛ በኋላ ዩኒቨርሲታችን ተፈጠረ። ነው ቢግ ባንግ ላይ የነበሩ ናቸው፣ ትልልቅ በጣም ስድስት ኃይሎች ነበሩና፣ ልክ ዩኒቨርሲታችን ራሷን ፎርም እያደረገች ስትመጣ፣ ምድር ምና የሚባሉ ነገሮች እየተመሰረቱ ሲመጡ እነዚህ ትልቅ ኃይሎች ኮምፕሬስ አድርገው አንሰው አንሰው አንሰው ወደ ድንጋይነት ተቀየሩ፣ እና ወደ እነዚህ ስድስት ድንጋዮች ተቀየሩ ብሎ ፊልሙ ላይ ይገልጻል። እነዚህ ስድስት ድንጋዮች ምንድን ናቸው? እንግዲህ ስለ ሁሉም ማውራት ለማውራት ጊዜ የለኝም። ትንሽ ነገር ስለ ድንጋዮች ለመናገር ያህል እነዚህ ስድስት ድንጋዮች ምንድን ናቸው? እነዚህ ስድስት ድንጋዮች ለመናገር ያህል ለምሳሌ የመጀመሪያው ሰማያዊ ቀለም ያለው ድንጋይ ስፔስን የሚቆጣጠረው ድንጋይ። ይሄ ድንጋይ ማለት ምናልባት ፊልሙ ላይ ታችሁ ከሆነ ሎኪ የያዘው ድንጋይ ማለት ነው፣ ይሄ የቶር ወንድም። ይሄ ድንጋይ ለቴሌፖርቴሽን ከአንድ ቦታ ወደ አንድ ከስፔስ ወደ ስፔስ ትራቭል ለማድረግ ይጠቀሙት ነበር። ሌላኛው ቢጫው ወይ ደግሞ ማይንድ የሚባለው ስቶን፣ ይሄ ስቶን ደግሞ አይምሮን ኮንትሮል ለማድረግ የሚረዳ እንደነበር ታያላችሁ። የሰውን አይምሮ ለማንበብ ይረዳ ነበር። ይህንን ደግሞ የምታገኙት ከአቬንጀር ሰዎች መሃል ቀይ ሰውነት ያለውን አቬንጀር ታውቃላችሁ። ይሄ ምንድነው ግንባሩ ላይ ቢጫ ነገር የሚያበራው፣ ይሄ አይረንማን ክሬት ያደረገው ማለት እሱ ማለት ቪዥን የሚባለው ካራክተር የነበረው ነው ሰው። ይሄኛው ማይንድን ኮንትሮል ለማድረግ የሚረዳ ስቶን። ከዛ ይቀጥላል። ሪያሊቲ ስቶን የሚባል አለ፣ ሬድ የሚባል ይሄ ደግሞ ኢሉዥን ክሬት ያደርጋል። ምንድን ነው እውነት የሚመስል ሌላ አለም ክሬት ለማድረግ ይሄ አሁን ቨርቹዋል ሪያሊቲ ምናምን እንደምንለው ማለት ያንን ለመፍጠር ይረዳ ነው ፓወር የሚባለው አለ ፐርፕል ከለሩ ይህ ደግሞ በአንዲ ብዙ ነገሮችን ዲስትራክት ሊያደርግ የሚችል በአንዲ ብዙ ነገሮችን ማጥፋት የሚችል ኢንፊኒቲ ስቶን ነበር አረንጓዴው ዶክተር ስትሬንጀር የነበረው ይሄ ምንድን ነው የሚባለው ጊዜን ለመቆጣጠል የሚረዳው ድንጋይ ነው የመጨረሻው ስድስተኛ ሶል የሚባለው ወይ ደግሞ በአማርኛ ነፍስ ነው የሚባለው ነፍስ የሚባለው ወይ ደግሞ ኦሬንጅ የሚባለው ድንጋይ ነው ይሄ ድንጋይ ደግሞ ኦሬንጅ የነበረው ድንጋይ ላይፍ ኦር ዴዝ ይሏል ፊልሙ ህይወትንና ሞትን የሚቆጣጠር ወይ ደግሞ እነዚህን ሁለቱ ማስተር ለማድረግ ለመቆጣጠር የሚረዳቸው ድንጋይ ናቸው። እንግዲህ እነዚህ ስድስት ድንጋዮች ናቸው። እነዚህን ስድስት ድንጋዮች አንድ ላይ ሰብስቦ ታኖስ የእነዚህን ስድስቱን ድንጋዮች ኃይል አንድ ላይ ከተጠቀመ በቅስፈት እንዴት ነው ፕላኔታችን ላይ ያለውን ግማሽ ፍጥረት አጥፍቶ ግማሹ ፍጥረት እንዲኖር የማድረግ አቅማል። ይህ በነገራችን ላይ ምን ይሏል ባላንስድ ዩኒቨርስ ብሎ ይገልጿል። እንግዲህ ተርሙን ካልተሳሳትኩ ባላንስድ የሆነ ዩኒቨርስ የሚፈጠረው ግማሹ ሲሞት ነው። በቃ ዓላማው ሰው ይህንና ዓላማ ወደ ምድር ለማውረድ ሁለት ትልልቅ ነገሮችን ያደርጋል። የመጀመሪያው ነገር ልጆቹን ጨምሮ ያሳደጋቸው ልጆችና ሰራዊቶቹን ጨምሮ በጣም ትልቅ ሰራዊቶች ነበሩት። በነገራችን ታዋቂ የሚባሉ ለምሳሌ የእሱ ልጆች ናቸው ተብሎ ይታሰባል። ይሄ ምንድን ነው? ይሄ ነገሮችን በአይኑ ብቻ የሚያዘው ፍጥረት አይታችሁት ከሆነ አላውቅም። በተለይ ከአየማን ጋር የሆነ ሲን ላይ ተገናኝቶ ነበር። በጣም ትልቅ ፕሌን የሚመስሉት ፍጥረቶችን አይታችሁ ከሆነ አላውቅም። በጣም ትልቅ ሆ እነሱ ይታዘዙ ነበር። ሌላ ደግሞ ይሄ ምንድነው? ጦጣ የሚመስሉ እንትኖች አይታችሁ እኮ የሚባሉ ማለት የዋካንዳን ሺልድ ሰብሮ የገቡ ፍጥረቶች እነዚህን ሁሉ እነዚህን ስድስቱን የኢንፊኒቲ ስቶኖች ከተለያዩ የዩኒቨርሲቲ ክፍሎች እንዲያመጡ ያዛቸዋል። እነሱ እስኪያመጡ ድረስ እሱ ምን ያደርጋል? አንድ ፕላኔት ላይ እነዚህ ድዋርፍ የሚባሉ ፍጥረቶች አሉ። አጭር የሚባሉ አጫጭር የሆኑ ፍጥረቶች፣ እነሱ ያሉበት አንድ ፕላኔት ላይ ይሄዳል። ለምንድነው? እዛ ፕላኔት ሄደው እነዚህ ስድስቱን ኢንፊኒቲ ስቶኖች አንድ ላይ የሚይዝ ጓንት ያስፈልገው ነበር። ይሄ ስናፕ ሲያደርግ አይታችሁ ከሆነ እንዲህ ስናፕ ሲያደርግ የተጠቀመው ጋውንት ነው። ያ ጋውንት ከሌለ ይሄን ስድስቱን ኢንፊኒቲ ስቶኖች አንድ ላይ የመያዝ አቅም የለው። ስለዚህ እነዚህ ስድስቱን ኢንፊኒቲ ስቶኖች አንድ ላይ ለመያዝ ይሄ ጋውንት ያስፈልገው ስለነበር ይሄን አንድ ዶርፍ ጋ ይሄዳል። አንድ ሰው ጋር ነው እንግዲህ ሄደው ስራልኝ እንዳለው ታያላችሁ። ይሄንን ሲሰራ ሌላ ሰው እንዳይጨምር ለምን? ምክንያቱም ካየ ያንን ስትራቴጂ ኮፒ ያደርግና ሌላ ሌላ ጋውንት ከተፈጠረ እሱንም መልሰው ሊያጠፉት ይችላሉ። ይሄዳል ድዋርፍ ይሰራለታል። ይሄ ድዋርፍ ድዋርፍ ፕሮናንሴሽኑ ካልተሳሳትኩ፣ ይሰራለታል ምን እንዳረገ ታውቃላችሁ? ከሰራለት በኋላ ሙሉ የፕላኔቱን ሕዝብ አጠፍ። ለምን? ኮፒ እንዳይደረግ ስለፈር። ከዛ ይሄ ደግሞ የሰራለትን ሰው ሄዶ እጁ እንደቆረጠ ፊልሙ ላይ ታይላችሁ። ለምን? ተመሳሳይ ነገር መልሶ እንዳይሰራ። የምታምኑት ሰው አይደለም ታምኑስ። እንግዲህ ምን አይነት ምን አይነት ጨካኝ እንደነበረ በቃ ኮፒ እንዳይደረግ ይሄ ከሆነ በኋላ ከሱ ሰራዊት ጋር እሱም አንድ ላይ ተደምሮ እነዚህን ኢንፊኒቲ ስቶኖች ለመሰብሰብ እንደሞከረ ያላችሁ። እነዚህ ኢንፊኒቲ ስቶኖች እንዴት ተሰበሰቡ? አንዳንዱ እንግዲህ ራሱን የቻለ አንድ ፊልም ነው፣ እዛው ውስጥ አልገባም። ግን መጀመሪያ እንደነበረው የሚታሰቡ ፓወር ስቶን ናት እቺ፣ በአንዴ ብዙ ነገሮች ዲስትራክት የምታደረገው። እሷን የወሰደው ዛንደር ከምትባል ፕላኔት ነበር። ሌላኛው ሄዳል፣ ስፔስ ስቶን። ስፔስ ስቶን ማለት እቺ አራት ማዕዘን ተሰራክት የምትባል ነገር አለች። ሎኪ ንታቁታላችሁ ብዬ አስባለሁ፣ የቶር ብራዘር ይሄ አጭበርባሪ የሚባለው ከሱ እንደወሰደታ ያላችሁ። እንግዲህ ሎኪ እና ታኖስ አንድ ላይ አግሪመንት ወስደው ማለት በጣም የሚገርማችሁ ነገር ግን ሎኪ ከሰጠው በኋላ ታኖስ መልሶ ገደለው በቃ አይ ስትታይ የምትታመን አለ ሎኪ እውነትም አጭበርባሪ ነው አጭበርባሪ ዊክ ነው በቃ ስለዚህ እዛው እንደገደለው ታያላችሁ ሌላኛው ሪያሊቲ ስቶንን ወስዷል ሪያሊቲ ስቶንን የወሰደው ኖዌር ከምትባል ፕላኔት ነው ኖዌር የምትባል ፕላኔት ጋር ሄደና ኮሌክተር የሚባል አንድ ሰው ነበር ይሄ የተለያዩ ነገሮች ኮሌክት የሚያደርግ ከሱ ሪያሊቲ ስቶን እንደነጠቀ ታያለ ይቀጥላል ሶል የምትባል ስቶን ይቺ ነፍስ የምትቆጣጠረው ስቶን ማለት ይቺን ስቶን ሲያገኝ በነገራችን ላይ ይሄ ስቶን የት እንዳለ መጀመሪያ ያወቀችው ማናቸው ገሞራ የምትባለው ካራክተር ነች። እ ያሳደጋት ያልኳችሁ ግን በጊዜ ረት ጠልተዋለች። በቃ እንዴት ነው ድሮም ትኮራበታለች። የምትቀበለው ልጅ አልነበረችም አባቷ ላይ ኮርታ የነበረች ልጅ ማለት ነው። ቦታውን ትደብቋለች፣ ግን አንድ ቀን ሲያስጨንቃት ታሳየዋለች። ይሄዳሉ አንድ ላይ ልክ እዛ እንደደረሱ አንድ እንግዲህ ማስክ ያደረገ የሞት መንፈስ የሚመስል አካል ማለ ልክ እነሱ ምንድን ነው እዛ እንደደረሱ እሱ ያገኛቸዋል። ምን ይሉታል ምን ይላቸዋል? ሶል የምትባል ይች የነፍስ ስቶን ማለት የነፍስ ኢንፊኒቲ ስቶን እዚህ ታገኛዋት አላችሁ፣ ግን የምታገኛት አንድ የምትወዱትን አካል ሳክሪፋይስ ታደርግ ወይ ደግሞ አንድ የምትወዱትን ነገር ስትሰው ነው ይላችኋል። ያኔ ጋሞራ በቃ ኮንፊደንት ሆነች። አይ ምን የምትወደው ነገር አለ? አንተ እኮ ነፍስ እንኳን የለም፣ በየ በሄድክበት ቦታ ነፍሰ ገዳይ ነው፣ ነፍስ የለም ትሏለች። በጣም የሚገርማችሁ ሁኔታ ታኖስ ለመጀመሪያ ጊዜ ስሜታዊ ሆኖ እዛ ላይ ታኖስ እዚህ ዓለም ላይ ቤተሰቡን እንኳን እንደ ገሞራ ወደው አያውቅም። በቃ በጣም የሚወዳት በጣም በጣም የሚያቅርባት የእሱ ምትክ ትሆናለች ብሎ የሚያስባት ሴት ነበረች ወይ ደግሞ ልጅ ነበረች። ግን አማራጭ አልነበሩም። ስለዚህ የዓለምን ሕዝብ ለማዳን ብሎ ገሞራን ከትልቅ ተራራ ላይ ይገፈትራታል። ያኔ ገሞራ ትሞታለች። የሚወዳትን ያሳደገው ልጁን እዚያ ጋር ምንድነው እንደሰዋት። ያኔ ማነው ሶል የምትባለውን ስቶን ያገኛል ቀጣዩ ስቶን እንግዲህ የታይም ስቶን። ይህን ስቶን የወሰደው ዶክተር ስትሬንጅ እሱ ጋር ነበር፣ ከእሱ ይወስዳል። የመጨረሻውን ስቶን የወሰደው ማይንድ የምትባለው ይች ቢጫዋን ስቶን ወይ ደግሞ ቪዥን ጋር የነበረችው ስቶን ነች። እንግዲህ መጨረሻ የነበረችው ስቶን ይች ነች። ልክ ይህንን ሊወስድ ሲል አቬንጀርሶች እንግዲህ እንደምታውቁ በጣም እንደ ተቋቋሙ ታያላችሁ። እንዳይወስድ ማለት በጣም ቻሌንጅ አደረጉት። ግን ታኖስ እንግዲህ አቅም ያለው ነው፣ ከቦታ ቦታ ትራቨል ማድረግ በቀላሉ መጓዝ የሚችል ሰው ነው። ቪዥንን እንዳገኘት አለ ልክ ቪዥን ጋር ሲደርስ ቪዥን ምን ያደርጋል አንድ እንግዲህ ሴት ጓደኛ ነበረች ውጭ ዊች የሚሏት ማለት እሷ ይሄ ታኖስ የሚባለው ሰው ይሄንን ኢንፊኒቲ ስቶን ካገኘ የዓለምን ህዝብ ስለሚያጠፋ ቀድመሽ አጥፉ ይብሏታል ይሄኛውን ኢንፊኒቲ ስቶን ቀድማ እንድታጠፋ ኢንፊኒቲ ስቶኑ ጠፋ ማለት ቪዥን ይሞታል ማለት ቀድመሽ አጥፊን ብሏታል ቀድመሽ ግደሊን ብሏታል እሷም እንግዲህ አማራጭ ስላልነበራት አትገሏለች ግን ምንድነው ክፋቱ ታኖስ ኦልሬዲ ታይምን ትራቭል ታይም ትራቭል ለማድረግ የሚረዳውን ስቶን ከዶክተር ስትሬንጀር ወስዷል የሞተውን ሰው ከእንደገና ወደኋላ ጊዜ የወሰደና አስነስቶት ያቺን ስቶን እንደወሰደ ታዲያ አሁን ስድስቱም ስቶኖች ሆኖች አግኝተዋል። ስድስቱም ድንጋዮች ጓንቱ እጅ ላይ ስለዚህ፣ እንዴት ነው የዓለምን ግማሹን ህዝብ የሚያጠፋው? እነዚህ ኢንፊኒቲ ስቶኖች ሲታዘዙ አይምሮ ላይ ምን ማድረግ እንደፈለገ ያስባል። መጀመር አስበ በኋላ ያቺን ለማድረግ ስናፕ ሲያደረግ ግማሽ የዓለም ህዝብ ይጠፋል ማለት። ልክ ይህንን ስቶን እንደወሰደ ስናፕ ሊያደረግ ሲል ቶር ከየት እንደመጣ ሳይታውቅ አቶፍ ነው ወይር መጥቶ ደረቱን በመጥረቢያው እንደወጋው ታያላችሁ። ግን አልገደሉም። እንደውም ታኖስ ምን ይላል? ደረቴን አይደለም መጀመር፣ ጭንቅላቴን ነው እንደውም መምታት የነበረብህ እንዳሉት ያላችሁ ወዲያው ስናፕ ያደርግ። በዚያ ቅጽበት ግማሽ የሚሆን ምድራችን ላይ ብቻ አይደለም ሌላም ዩኒቨርስ ላይ ያለ ሊትራሊ በጣም የሚገርማችሁ ነገር ከአቬንጀርሶች መሃል ሰዎች ጠፍቶ ነበር። እንደ ስፓይደርማ ስፓይደርማን ጠፍቶ ነበር። መጥፋት ማለት መጥፋት ማለት አልተፈታ መሞት አይደል መጥፋት። ብላክ ፓንተር ጠፍቶ ነበር። ሌላም ካራክተሮች ጠፍቶ ነበር። ዶክተር ስትሬንጀር ጠፍቶ ነበር። ግማሽ የሚሆነ ያለም ህዝብ ጠፍቶ እዛ ምን ያደርጋል መሰላችሁ ጣኖስ ጠፍቶ፣ የሆነ አንድ ገነት የምትመስል ሆን የተረጋጋች አንድ ቦታ አንድ ፕላኔት ላይ ቁጭ ይላል። እዛ ፕላኔት ላይ እንደሄደ ምን አደረገ የመሰላችሁ፣ እነዚህ ኢንፊኒቲ ስቶኖች እሱ እጅ ላይ ከሆኑ አቬንጀርሶች መጥቶ ሊበቀሉ ይችላሉ። እነዚህን ኢንፊኒቲ ስቶኖች በራሳቸው ራሳቸውን በራሳቸው እንዲያጠፉ አደረገ። እንደ ድማሚት ማለት የራሱን ኃይል ራሱ የስናፕ አድርጎ እንዲጠፋ አደረገ። አሁን ወደኋላ ለመመለስም አቅም የለም። በቃ ግማሽ የሚሆን ህዝብ ጠፍቷል። ግማሽ የሚሆነው አቬንጀርሶች ለሁለት ተከፍሏል። ልክ እንደነ አይረንማን ያሉ ነበሩ። ቶር ነበር፣ ግን ፊልሙ ላይ አይታችሁ ከሆነ በጣም ፂማም ሆኗል፣ እየጠጣ ነው፣ ኦቨርሳይዝ ሆኗል። ካፕቴን አሜሪካ ነበረ፣ አይ ቲንክ ብላክ ቪዲዮ ይመስለኛል፣ እሷም ነበረች። በቃ እየተወሰኑ ናቸው፣ ሌሎቹ ተበታትነዋል። እና ምን ማድረግ እንዳለባቸው እያሰበ ስ ቶርን ለማግኘት ይሞክራሉ ግን ኢንፊኒቲ ስቶኑም ጠፍቷል። በዛ ለ እንደ አንገቱን እንደቆረጡ ያላችሁ ታኖስን ይፈልጉታል። ኢንፊኒቲ ስቶኑ እጁ ላይ እንደሌለ ሲያዩ አንገቱን ይቆርጧል። በቃ ህይወት እንደዛ ሊሆን ይሄ ምን ይል ሄዳል መሰላቸው። ለአምስት ዓመት ያህል በዚህ መንገድ ሄዳል። ግን አምስት ዓመቱን ሙሉ አልተቀመጡም እነዚህ ሰዎች። ኳንተም ፊዚክስን ተጠቅመው ወደ ኋላ ታይም ትራቨል ለማድረግ እየሞከሩ ነበር፣ ግን የሆነች ፎርሙላ ቀርታቸው ነበር። ያኔ አይረማንን ለመጠየቅ ይሞክራል። በቃ አይረማን ማለት ያኔ ተስፋ ቆርጧል። የሆነ አንድ ገጠር ውስጥ ከቤተሰቦቹ ጋር እየኖረ ነው። በቃ ተመችቶታል። እና ካፕቴን አሜሪካ ይለምኗል። እምቢ ያለ ከዛ መጨረሻ ላይ ይመጣል። ምንድን ነው የእነሱን ሳይንስ ከዛ የአይርማን ቴክኖሎጂን አንድ ላይ ተጠቅመው ወደኋላ ወደ 2014 ትራቭል አድርገው እንደገና የጠፉቱ ስድስቱ ኢንፊኒቲ ስቶኖች አሏል ተበታትኖ። እነዚህ ስድስቱን ኢንፊኒቲ ስቶኖች አምጥተው እዚያ ታኖስ ያጠፋቸውን ሰዎች እንደገና ስናፕ አርጎ ለመመለሱ አላማቸው እሱ። ይህንን ሲያደርጉ በጣም በሚገርማቸው ሁኔታ ኔቡላ የምትባለው ልጅ አለች ብያቸዋለሁ አይደል ታኖስ ያሳደጋት እሷ አንደኛ ገሞራን ስለገደላት፣ ያው እህታማቾች ናቸው፣ በተወሰነ መንገድ ሪሌት ያደርጉ። ሁለተኛ ግማሽ የሚሆነው ያለም ህዝብ ስላጠፋ ታኖስ ላይ ተነስታበት ነበር፣ ጠላት ሆናበት ነበር። ስለዚህ ወደ 2014 ከአቬንጀርሶች ጋር እሷን ትራቭል አድርጋ ነበር ላችሁ። ይሄን ሐሳብ ማወራችሁ አባቷ ላይ ጠላት 2014 ማለት ታኖስ አልሞተም። ምን ያደርጋሉ? እነሱም በህይወት አሉ ማለት፣ ሌላኛው አካል ሆኖ ነው ወደ ኋላ ትራቭል ያደርጉ። ተደብቀው እነዚህ ስድስቱን ኢንፊኒቲ ስቶኖች ለማምጣት ይሞክራሉ። በጣም በሚገርማችሁ ሁኔታ አምስቱ ተሳካላቸው። ስድስተኛውን ግን እንድታመጣ የተላከችው ቅድም ነቢውላ ያልኳችሁ የለችም? ግማሽ ሮቦት የምትመስለው እሷ ነበረች። ልክ ወደ 2017 ስትገባ በተወሰነ መንገድ ልጅቷ ሮቦት ነች። ሮቦት ነች ማለች፣ ወደፊት ያላት ኢንፎርሜሽን፣ ወደኋላ ያላት ኢንፎርሜሽን ከአሁኑ ጋር ኮኔክት ነው። አሁን ያለችው ነቢላ የታኖስ ልጅ ነች። ለእሱ ቅርብ ነች። የወደፊቷ ጠላት ነች። ልክ ወደኋላ ታይም ትራቭል ስታደርግ እነሱ ያሰቡትን በሙሉ ወደ ሲስተማ እንደገባታለች፣ አሁን ላይ ያለችው ስለዚህ ያቀዱትን ነገር ታኖስ 2014 ላይ እንዳወቀታል። ቺነቢያ እንዴትም ብላ ወደ 2023 ተመለሰች፣ ፊልም የወጣበት ዓመት ወደ ወደ 2023 ተመልሳ ስድስቱ ኢንፊኒቲ ስቶኖች ሞሉ። ምንድነው ክፋቱ መሰላል? ታኖስ በኔቡላ በኩል ቅዳቸውን አውቀው 2014 ላይ፣ ከዛስ ሙሉ ሰራዊቱን ከ2014 እሱም ታይም ትራቭል አደረገ ወደ 2023። ምን ለማድረግ አሁን ሌላ ዕቅድም እቅዱ ስናፕ አርጎ ግማሽ ያለም ህዝብ ማጥፋት ነው አይደል? አሁን ታይም ትራቨል አድርጎ ከነቢው ላይ ኢንፎርሜሽንን ሲወስድ እቅዱ ተሳክቶለታል ግን ፍጹም አልነበረም። ምክንያቱም አሁን ከእንደገና ታይም ትራቭል አድርጎ ሊመለሱ ስለሚችሉ፣ ስለዚህ እንደ አማራጭ ምን አሰብ መሰላችሁ? አሁን ምድር ላይ ያለውን ህዝብ ሙሉ በሙሉ ያጠፋል። ስለ ኢንፊኒቲስቶ ስቶ ምናምን ማያቅ ሌላ ደግሞ አዲስ ፍጥረት ይፈጥራል። አሁን እንዲህ ሲሆን አቬንጀርስ ምናምን የሚባል የለም፣ በቃ አዲስ ፍጥረት ነው። ስለዚህ ግማሽ ነው ቁጥሩ፣ ማኔጅ የሆነ ነው፣ ምንም ማያቅ ፍጥረት ለመፍጠር አስቦ ወደ 2023 ይመ ሶስት ኢንፊኒቲ ስቶኖች እና ጓንቱን ለመሰማር ልክ እዚህ ጋር ሲደርሱ አቬንጀርሶች እንግዲህ ስናፕ ለማድረግ እየታገሉ የነበረበት ሰሞኑ፣ ከየት መጣ ሳይባል ታኖስ እና ሰራዊቱ አቬንጀርሶች ያጠቃ እነዚህ ሰው ዘንድ እነ ህልክ ስናፕ እንኳን ለማድረግ ጊዜ አልነበራቸውም። አንድ ጦርነት ላይ ሌላ እየተደራረበባቸው ቢዚ ያደረጋቸው ታኖስ ደግሞ እንደዛ ጊዜ አግሬሲቭ ሆኑ እያጠቃ አልነበረም። ብዙ ጊዜ ሰራዊትን ነው የሚለቀው ራሱ እያ ያኔ እሱ ላይ ሲረባረቡ ልክ ያችን አማራጭ ተጠቅሞ ጋውንቱን አድርገው ስናፕ ያደርጋል፣ የጠፋው ህዝብ እንዳለ እንዲመለስ። በጣም የሚገርማችሁ ነገር ተሳካለት። ስናፕ ሲያደርግ የጠፋው ትውልድ እንዳለ ወደፊት ይመለሰ ተመለሰ። እነ ብላክ ፓንተር ተመለሱ። ሲመለሱ ደግሞ በጣም አንድ ደስ ስሜታ የሚያደርግ ሲን ነበር። በነገራችን ላይ ፊልሙን አይታችሁ ከሆነ በተለይ የመጨረሻውን የአቨንጀርስ ሲን አይታችሁ ከሆነ ኬት መጡ ሳይባል ዶክተር ስትሬንጀር መጡ፣ ዋካንዳ የነበረው ሰራዊት እንዳለ መጣ። በጣም ብዙ ሰራዊት ሆኖ ከታኖስ ሌላ ሰራዊቶች ከለመቅጠ የሚሞክሩ ላይ ሰራዊት እየተፋለሙ ምን ያሳዝናል አትሉኝ? ይሄ ሁሉ ነገር ተፈጥሮ ታኖስ እንደገና እድል አገኘ። ይህንን ጋዋንትና ኢንፊኒቲ ስቶኖችን ድጋሜ እጁ ላይ የማግኘት እድል እንዳገኘ ታያላችሁ። ልክ እጁ ላይ እንደገባ ግን አሁን አቬንጀርሶች የትንቅንቅ ምክንያቱም ይሄ መጨረሻ ነው፣ ፍጥረት የሚባለው ነገር ጠፍቶ ከእንደገና ነገር ሊፍ ጣቶቹን እንደያዙ ታያላችሁ። ልክ ስናፕ ሊያደርግ ሲል ስፓይደርማን በዚህ ይዟል፣ አንዱ በዚህ ይዟል። ከምንም በላይ ደግሞ አይረን ማን እንደታገለው ታያላችሁ። ረጅም ጣቶቹን ይዞ ይታገሏል ቢል ቢል አልቻለም። ታኖስ የሆነ ሳለ የወረወረው አለቀ አለቀ ብሎ ታኖስ ይሄ ፍጥረት ጠፍቶ ሌላ ፍጥረት ይፈጠር ብሎ ስናፕ ሲያደርግ ስድስቱ ኢንፊኒቲ ስቶኖች እጁ ላይ አልነበሩም። ለካ አይረማን ጣቱን ይዞ ሲታገለው እነዚህን ኢንፊኒቲ ስቶኖች ቀስ ብሎ ወስዷል። ከዛ ሳትሉኝም እነዛን ኢንፊኒቲ ስቶኖች አይረማን የራሱ ሮቦት ላይ አደረገ፣ ስናፕ አደረገ። ስናፕ ሲያደርግ አይምሮ ላይ ያሰበው ታኖስና ሰራዊቱ ከዚህ ዓለም ይጥፉ ነው። ስናፕ ሲያደርግ ታኖስ እና ሰራዊት ሙሉ በሙሉ እንደጠፉ ታያላቸው። ያኔ አይረማን ይሞት እንግዲህ። አይረማ የሚባለው ካራክተር እዛ ጋር ይሞት። በነገራችን ላይ አይረማ የሚባለውን ካራክተር አቬንጀርሶች እዛ ጋር የገደሉት ስታንሊ ስለሞተ ነው። የማርቪል ስቱዲዮ በጣም ትልቅ ክሬቲቭ፣ በጣም ትልቁ ሰው የለ ሁሉም ፊልሞች ላይ ታገኙታላቸው። በነገራችን ላይ የሆነ ነገር እያደረገ ታገኙታላችሁ። እሱ ስለሞተ በጣም የሚወደው ካራክተር እሱ ስለሆነ እሱን ኦነር ለማድረግ እንደገደሉት ታያላችሁ። ግን ታኖስ በዛ ምክንያት እቅዱ ሳይሳካለት አቬንጀርሶች ሰርቫይቭ አደረጉ። አይረማን ሞተ። ይህን ቪዲዮ የምትሰራው ዲአልኬሚስት የሚል መጽሐፍ ዳሳ አርጌ የላችኋለሁ። እዛ መጽሐፍ ላይ ያላ እንግዲህ በጣም ሰፊ መጽሐፍ ስለሆነ አንድ ታሪክ አለች። አንድ ሲን ነበረች። ምን አይነት ሲን መሰላችሁ? ሳንቲያጎ ወደ ግብፅ ወደ ፒራሚዶች እየሄደ ሁለት ጎሳዎች እየተጣሉ ነው የሚል ወሬ የተሰማ እና አንደኛው ሰው ነው እንግዲህ ለሳንቲያጎ የነገረው እነዚህ ሁለት ጎሳዎች አለ ሁለቱም ተጠቅተናል ብሎ የሚያስቡ ሰዎች ናቸው። ሁለቱም ለህዝባቸው መልካም ነገር አስቦ የሚንቀሳቀሱ ሰዎች ናቸው እና ፈጣሪ ከሁለቱም ጎን ስላለ ጦርነቱ ቶሎ አይበርድም። ምክንያቱም ሁለቱም እውነት ይዞ ነው የሚፋለሙት አሉ። ምን ማለት ነው? አንዳንድ ጊዜ ሰው ክፋት ይዞ ሊፋለም ይችላል፣ ጥላቻን ይዞ ሊፋለም ይችላል። አንዳንዴ ግን ፌር የሆነ ነገር ይዞ ግን በሀሳብ ያ እንዴት ነው መፍትሄ ብሎ ያሰበው ነገር ወደ ጥላቻ ሊወስደው ይችላል። ለምንድን ይህን ምላችሁ፣ ታኖስ ሲጀምር መጥፎ ሆኖ አይደለም። ለዓለም መፍትሄ ብሎ ያሰበውን ነገር ነበር ይዞ የመጣው መጥፎ ሆኖ አይደለም። ጀስት ዓለምን ላትርፍ ነው ብዙ ጊዜ ይናገራል። አንዴ እድል ነበረኝ የራሴን ፕላኔት ለማዳን ያንን እድል ስላልተጠቀምኩ ፕላኔት ይጠፍቷል። አሁኑ ያንን ሁለተኛ ጊዜ እድል ሊጠፋብኝ አልፈልግም። በዛ እልህ ነው ያደረገውን ነገር ሁሉ እያደረገ ነበር ግምን ብዬ አስባለሁ። እንደው ታኖስ በልጅነቱ ሞት ከሚባለው ነገር ጋር በጣም ኦብሰስድ ባይሆንና ያቺ የሞት መቤት የምትባለዋ መንፈስ ባታገኘው ከሞት ጋር በጣም አዲክትድ ባይሆንና ከዛ ጋር ባያዝ ያንን አቅሙን ይዞ አለማችንን ማትረፍ የሚችልበት ሌላ ኦፕሽን ሊኖረው ይችል ሊሆን ምክንያቱም ኢንቴንሽኑ በዛ ያህል ዋጋ የከፈለው ለራሱ ብቻ አይደለም፣ ዩኒቨርስን ይችን አለም ሴቭ ላድርግ ብሎ እንደነበር ታያላችሁ። እና ይሄ እንግዲህ እኔ መልከታ ነው። ሶ ዋት ዱ ዩ ቲንክ? እስኪ ታኖስን በምን አይነት መንገድ አያችሁት እናንተ? እንግዲህ አንዳንድ ቦታዎች ላይ ፕሮናንሴሽን ታኖስ ታነስ ናም እያልኩኝ ከተሳሳትኩኝ አርሙኝ። እናንተ ግን ሀሳቡ ኦቨሮል ይሄን ይመስላል። ምን ትላላችሁ? እስኪ በምን አይነት መንገድ ትረዱታላችሁ? በምን አይነት መንገድ ታዩታላችሁ? ይህን ነገር የምሰራው አንዳንድ ጊዜ ሰዎች መጥፎ ሆኖ ከክፋት ተነስቶ የሚያደርጉትን ነገር ያደርጋሉ ብዬ ስለማላስብ ሲጀምር በመልካም ኢንቴንሽን ይጀምራል። ግን ያንን ነገር ወደ ምድር ለማውረድ የሚሄዱበት መንገድ እና ግቡና ያንን ነገር ወደ ምድር ለማውረድ የሚሄዱበት መንገድ ነው ብዙ ጊዜ ሰዎች መጥፎ የሚያደርጋቸው ብያስ እና ማድ ዩ ቲንክ። እስኪ ምን ታስባላችሁ? እናንተስ ብትሆኑ የትኛውን ወይ ትጠቀማላችሁ? አቨንጀርስ ወይ ሴታኖስ? በዛሬ ቪዲዮዋችን እንግዲህ ይህን ሀሳብ ሼር ላድርጋችሁ አሰብኩ። ስለዚህ ቪዲዮ ስለዚህ ፕሮግራም ያላችሁን አስተያየት ከስር ኮመንት ሴክሽን ላይ አስቀምጡልኝ። ቀጣይ ሳምንት እንደተለመደው በአዲስ ሀሳብ ካነበብኩት ካየሁት ሼር አደርጋችኋለሁ። የቀጣይ ሳምንት ሰው ይበላል። መልካም ሳምንት አይ